ጭንቅ ጥብብ ይላል ሞኝ ሰው የፈሰሰን ውሃ ደግሞ ላይ አፍሰው የፈሰሰን ውሃ ደግሞ ላይ አፍሰው። ማሐሙድ አህመድን እንግዲህ የትዝታው ንጉስ ነው አውጋሽ። ማሐሙድ አህመድ ፕሮግራሙ ትዝታችን በኢቤስ ነው፣ ግን እስከ ዛሬ ድረስ በትዝታችን በኢቤስ 11 አመት ወደ ኋላ ስንመለስ ማሐሙድ አህመድ ያለበት ቃለመጠይቅ የተደረገበት ስለ ትዝታው የሚያወጋበት ምንም አይነት ፕሮግራም አለመስራታችን ይቆጨኛል። በጣም በጣም ይቆጫል። ለማንኛውም ከፈረንሳይ ለጋ ሲሆን ወደ ቤላ የሚወስደው መንገድ ነው። ከኔ በስተቀኝ ያለው ፈረንሳይ ፓርክ ተብሎ ይታወቃል። የፈረንሳይ ቤላ ልጆች አቤት እዚህ ያላቸው ትዝታ ልዩ ነው። ዛሬ ግን ወደ አንድ ስፍራ ልናቀና ነው። ያ ዘመን የሚባል የድሮን ታሪክ የሚሰበስቡ የድሮን ትዝታ የሚሰበስቡ አልባሳት የሚሰበስቡ ቁሳቁሶች የሚሰበስቡ ወጣት ጎበዝ ጎበዝ ልጆች አሉ። እነዚህ ልጆች በአንድ ወቅት ምናልባት ከዛሬ ሶስት ወይም አራት ዓመት በፊት ይመስለኛል ልደት አካባቢ ገና በትንሽ የቤት ውስጥ ሆነው ቁሳቁሶችን ትዝታ መሰብሰብ ሲጀምሩ ብቅ ብለን ሄደን አበረታተናቸው ነበር። እንደውም እስከሚገባኝ እነሱም እንደሚሉኝ መጀመሪያ ወደ ሚዲያ ያመጣን ትዝታችን በኢቤስ ነው ብለው ነበር። ከዛ በኋላ እንግዲህ የተለያዩ የሙዚቃ ክሊፖች ሲሰሩ የተለያዩ ትዝታን ጠቀስ የሆኑ ነገሮች ሁሉ ሲያስፈልጉ እንግዲህ ከነሱ እቃ የመከራየት እንዲሁም ደግሞ አልባሳትን የመከራየት ታሪክን፣ ትዝታን የማስቀመጥ ስራዎች እግረ መንገድ እየሰሩ መሆኑን ነግረውኛል። ይሄ ደስ የሚል ነገር ነው። መንገድ ብቻ ሳይሆን እኔም በተ አህለን ወሳለን አለን ወሳለን አድናቂዎች ናቸው። የቤላ አድናቂዎች በባጃጅ እና እንቀጥላለን። በጣም ጎብዞ ልጆች ናቸው። አሁን ደግሞ ወደዚህ አካባቢ ቤት ተከራይተ ቁሳቁሶችን የበለጠ እየሰበሰቡ እንደሆነ ነግረውኛል። በጣም አሪፍ ነገር ነው። ስለዚህ እነሱ ልናገኝ ነው። ለማንኛውም ያ ዘመን ከዚህኛው ዘመን ሊጋባ ነው። ያ ዘመን በዚህኛው ዘመን እይታ አብረን ልናየው ነው ማለት ነው። ትዝታችን በኤቢስ እነ ያ ዘመን የት ናቸው ብለን ልንጠይቅ ነው። ያ ዘመኖች በትዝታችን በኤቢስ ያው አብረን ታሪኩን ትዝታውን እናያለን።

ያዘመን ነው ያ ዘመን ውስጥ ያለውን ነገር እንግዲህ ቤታችሁ ምን እንደሚመስል ለማየት ጓጉቻለሁ ግን ከዚያ ፊት ምን ይመስል ነበር ከተገናኘን ሁለት ሶስት አመት ይሆናል አይደል በጣም ቆይቷል የመጀመሪያው የመጣው አንተ ነበርክ ሶስት አመት ሁለት አመት አካባቢው ነው አሁን ደግሞ እግዚአብሔር ረድቶ ነው በአዲስ መልክ ደግሞ በድጋሚ ስለተገናኘን በጣም ደስ ብሎኛል ስለዚህ ልደታን አድምቃቸዋል አሁን ደግሞ የቤላ ቤላ ነው ታረኝ ቤላ እንግዲህ ያዱር ያራደጅ መንደር ነው ነው ደግሞ እኮ ደግሞ ስሙም ታውቃለህ የጣሊያንኛ ቃል ነው ቤላ ቆንጆ ስለዚህ ልክ እንደ ሰፈሩ ስያሜ ሁሉ የእናንተም የትዝታ ኮሌክሽን ቤላ እንደሚሆን እጠብቃለሁ። አዎ በጣም ይ ለዛ ነው ይመረጥ ነው በዋናነት አብሽር ሶ ገባ ብለን እንየው። ደስ ይላል። ፈረንሳይ ለጋሲዮን እንደዛው ቆ ነው ፈረንሳይ ማ እኮ ኢትዮ ውድ ይባላል አይደለም። የጥበብ ሰዎች ሙዚቀኞች የወጡበት አካባቢ ነው ፈረንሳይ ለጋሲዮን በጣም ይሄው መንገዱን ተሻግሮ ያለው ማለት ነው ያው የዚህ ጀርባ ነው እንደምታዩ አንቺ ቤላ ቤላ ቤላ ለሚሄድ ሀረር ሀረር ይሄ ነው ግብ አው ይሄ ነው እንደምታዩት፣ ከመግቢያው ጀምሮ ያው ረበለ ረበለ። ሙሉን ተከራይታችሁት ነው? አው ተከራይተ ነው ሙሉን። እሺ። አመሰግናለሁ፣ አመሰግናለሁ። ቤት ለምቦሳ፣ ቤት ለምቦሳ፣ ቤት ለምቦሳ። ዋው፣ ግቢው ራሱ እንዴ ነው የሚያምረው! በእናትህ ቢሲንካ! በሩ ራሱ ይሄ ዲዛይኑ ከውጭም ያምራል እንደገና። አለው እኮ በቃ የሆነ የድሮን ታሪክ የድሮን ትዝታ። ይሄ የቪላ ቤቶች ያብጣም ሰው ቤቶች ያብጣም። ይሄ ቤት አሁን የዚህ ቤት ባለቤት እሺ ወይዘሮ ኤልሳቤት ደገፋ ይባላሉ ከ65 አመት በላይ እንደሆነው ነግረውናል የእሳቸውም ታሪኩም ይባላል በጣም የተባበረን እዚህ ቤት እንድንገባ በጣም ተባብሮናል እሱንም በዚህ አጋጣሚ አመሰግናለሁ የውሻ ቤት በጣም አይነት ነው በጣም ጠንካራ ነው። ጉልበቱ ደግሞ ጉልበት እንዳይመስል ምንም ነገር ትጭንበታል፣ ምንም ነገር ማለት ነው። በጣም ደስ ይላል። ቆይስ ልዘውረው ትንሽ። እኔ ብስክሌት በጣም ነው የምወደው። ትንሽ እንትን የለውም፣ ትንሽ ው ጎማው ንፋስ ነው የሌለው። ፎኔክስ የሚባሉት ብስክሌቶች ይመስሉኛል። ው የስንት ሰው ትዝታ ነው። ስለዚህ ትዝታው ከዚህ ነው የሚጀምረው ማለት ከዛ መቆለፊያ ያቺ እኔ ራሱ ወደ ትዝታ መለስከኝ። ዋው ልዩ ነው። ይሄ ደግሞ ምንድን ነው እባክህ? እንደምታየው በብስክሌት የታጀበ ነው። ይሄ ራሱ በብስክሌት ነው። እነዚህም እንግዲህ የድሮ ሳይክሎች ናቸው። እንደምታያቸው ናቸው። የቅድሙ አይነት ነው። ጠንካራ ነው። ይሄ የቴክሳስና የኢትዮጵያን ደባልቅን የሰራት። በሰንሰለት የታሰረ ነው። ቁልፉ ቁልፉ ራሱ ወገን፣ እንደዚህ አይነት ቁልፍ ካየን ቆየን። በጣም የድሮ ከዝና፣ በሎ በምንም አከፍቶም ይሄን ይመስላል። አቤት አቤት አህለን ወሳህለን አህለን ወሳለን ብለናል። አቤት እነዚህ ነገሮች በጣም በተለይ እንደዚህ ያምራሉ። በጣም የድሮ ነው። አስራ ዘጠኝ ሃምሳዎች ላይ ነበር ሸገብ ወንዳ ላጤ በዚህ ነበር ከሀገር ሀገር የሚዞረው። ይቺ ወንበር ናት። መናፈሻም ላይ ኖርማሊም እንደዚ አይነት ቦታ ላይ የእንጨት ቤት አይጠፋም። ልክ ነህ። ሬዲዮ አለ። ይሄ ፊቱ ነው ጀርባው ነው? በሁለቱም በኩል አንድ አይነት ናቸው። ወይ ጉድ ላምፕ ናት፣ ላይት ናት እንደምታዩ ትበራለች። በጣም ነው የሚያምሩ፣ የራስጌ መብራቶች ናቸው። በፊት እዚሁ ላይ ነበረ ነው? ወይስ ይሄ የቀየሳ መሳሪያ ነው ይመስላል። ይሄ የቀያቀያሾች ብዙ ይ በነግራች ላይ ያው ድሮ እንደዚህ ናቸው፣ ተመሳሳይ ናቸው። ይሄ ፎቶ ፍሬም ነው እንዴ? የፎቶ ፍሬም በእንጫ ቤት ሰራሻል። በሳንቲም የተሰራ ቀበቷዋለ ሚገርም ነው። እንደምታዩ የፈረስ ቤት መስሏል። ዚጋ በፋኖሶች ላይ ተሰርተዋል ስለዚህ የፈረስ ቤት እንዲመስል ወይም ደግሞ ይሄ ቴክሳሶች በፈረስ ጋር ስለሆነ ይሄን ሳሩንም የሚበሉትን ሳር አውዱን እንዲጠብቅ አድርገህ ነው ማለት ነው አይደለ? የሚመገቡትን እዚህ ያመጣኸው። ዋው ይሄ እውነትን ይሄ የቴክሳሶች እንትን ነው። ጠመንጃጠመንጃ ስታይል ነው እዚጋ ትታጠቃታለ። ያቻውን አርቲፊሻልነት ሪያሊቲ ታደርጉ የተሰራ ነው ለፎቶ መነሻ ነው የሚያዘጋጀ፣ ያ ዘመን። እች አሁን ኮርች ሆናል፣ እንደምታየው። ከየት አገኘህ? ያው የተለያዩ ቦታም ድምፁ ራሱ አየ አቤት! አልባሳት ምናምን መጽሐፍቶች ራሳቸው በዚህ ያሉ የተለያዩ መጽሐፍቶች አሉ። የዚህ ጋር ሮማንቲክ መጽሐፍ ቁልፍት ላይ ስታይሉ በአጠቃላይ በጣም ከአርባ ይሄ ቪዲዮ ነው አይደል? የሚቀርጸው ቪዲዮ ነው የሚቀርጸው። እንዴት ቴክኖሎጂ እየተቀየረ እንደመጣ በጣም የራሻ ምናምን ጽሑፍ ይመስላል። አዎ። ምንድነው እኔ በጣም የገረመኝ እዚያ አየሁት ነገር አለ። ይሄኛው አብሮቼ ላሳየ እስኪ፣ ማታ ማታ ብዙ ጊዜ አሁን ደስ ይላል ሲበራ የሚነሳው ሰውዬ ላይ ፉፊ ወይ ወጣቱ ላይ ፊቱ ላይ ያርፋል። ለዛ ነው እንደዛ ያረ። ዋው ፓ ያጉሊ መነጽር ደግሞ እንደ አዳኝ ለአዳኝ ደግሞ የሚያገለግላል። ይሄ ብዙ ጊዜ አዳኝ እሱ ነው እንትን የሚጠቀሙት። ጫሞችም እንደምታያቸው የቴክሳስ ጫሞች ናቸው። ቡት የትኞቹ? አይ እሱ ጋር የምታያቸው። አዎ አላየኋቸውም እኮ እስካሁን ጫሞች። አዎ ይሄ ይሄ በተለይ አምራኝ እነዚህ ነው እንግዲህ ሜክሲኮ ስታይል፣ እነዚህ ናቸው ጫማዎች። ውጣት እኔ ወድጃለሁ። በጣም ሎኮስት ናቸው ግን አይነት የሚፈጥሩ ስሜት አለ። አንዳንድ ሰዎች ቤታቸው ራሱ ይሄን ገንብተው እንዲህ ቢያዩ ራሱ ስሜት እውነትን ነው። በጣም ነው የምናደንቀህ በጣም ነው የምናከብረህ አንተንም ባልደረቦችን በእውነት በጣም ልዩ ነው። አንተ ቦታ ሆኜ ግን አንድ ፎቶ ብነሳ ደስ ይለኛል። ማረከኝ። እንኳን ወደ ያ ዘመን ስቱዲዮ በሰላም መጣ። እንኳን ደህና ቆየኸኝ። ዛሬ እንግዲህ ቆንጆ ፎቶ ነው የምትመጣው። እሰይ በደስታ አለባበስ በጣም ነው የሚያምረው። ኢትዮጵያንም ወክላል፣ አሜሪካንም ወክላል፣ አለምን ወክላል። ዘናጭ ገበሬ ታቃል። ዘናጮች በቃ፣ ከነኮፍያው ከነኮፍያው ነው የሚያምረው። አመሰግናለሁ። እስኪ ወደ እኔ የምታየው። ቆንጆ ፎቶ ዋ ዋ በጣም ነው። አመሰግናለሁ። መቼ ነው የሚደርሰው? በእንደ ድሮ ከአስር ቀን በኋላ አሁን ጊዜው ስለተራቀቀ ችግር የለውም። ጋር አየሩ በራሱ ስሜት አለው። እንደምታየው ይኸውላል ለፎቶ ነው

ቤቶች ያ ዘመኖች እንዴት ናችሁ? አህለን ወሳለን ብለናል። ይህ ይሄ ደግሞ በጣም ልዩ ነው። በጣም በጣም መጀመሪያ እኔ ሳበኝ የግርማዊ ቀዳማዊ ኃይለ ሥላሴ ፎቶግራፍ ነው። ዳንቴል አለችን፣ ቴሌቪዥን ሬዲዮ ምናምን በደንብ ነበር የሚሸፈንበት አይደለ ዋው፣ ልዩ ነው። ኬት ኬት ነው የምትሰበሰባቸው? መርካቶ፣ አረብ ተራ ተራ ምን፣ ውድ ውድ ብዙ ጊዜ እንደዚህ አይነት እቃዎች አይጠፉም። አልፎ አልፎ ደግሞ እንደዚህ አለኝ ብለው የሚደውሉ ሰዎች ይኖራሉ። ቪዲዮአችንን ቲክቶክም ዩቲዩብም ላይ ያለው ነው። ሬዲዮ፣ ሸክላ ማጫወቻ፣ ፎቶግራፍ እራሱ ከጉዳዩ ጋር በጣም ይሄ ቻይና በአስራ ዘጠኛ አረቦች የነበረ ፎቶ ነው። ይሄ ስፋቱ በጣም ሰፋ ሰፋ ላለ ሰው በተለይ ወፈር ላለ ሰው ሞገስ አለው በደንብ ይህ ለቀጫጫ ሰው አይደለም፣ ለሌላ ላን ነው። የሙሉ ቤት ድባብ ነው ያለው። በቃ ይሄ ነው ድባቡ። አሁን እዚህ ጋር የሆነ እንትን አይታየም። የድሮ ሰዎች ተቀምጠው ሀሳብ አይታየም፣ ሐሳብ ቲቪ እያዩ ምን አስ በቃ ያ ስሜት ነው የተፈጠረው። ዳንቴል ክፍል ሁለት ይሆናል። ዳንቴል አንተ ገልጽ እና ይሄ ደግሞ ልዩ ቴሌቪዥን ነው በጣም ግስፈቱ ራሱ በጣም ትልቅ ቴሌቪዥን ነው። እሺ፣ ይሄ ደግሞ የቤቱ ባለቤቶች ናቸው የሚመስሉት እዚህ ያሉት። ቅድም ያልከው ካራክተር እንዳልከው መኖሪያ ቤት ሲኖር የሆነ ፎቶ መኖር አለበት። ልክ ነህ። ከጉግል ነው ያወጣ ነው ይሄ ፎቶ። የአበሻ ፎቶ ላይ ሰርች ሳረግ ይሄ አለባበስ ተመቼኝ። እንደምታዩ በአበሻ ልብስ ነው እንግዲህ እዚህ ጋር እንደምታየው። ዋው! ፎቶ በየግድግዳቹ ላይ በየቤታቹ ላይ ስንት ፎቶግራፎች ነበሩ። እኛ ቤት ነበር እንደዚህ የተሰቀለ በፍሬም ተደርጎ። እንደውም በዚህ ቅርጽ ብቻ ሳይሆን እንዲህ ረጅም የሆነ አዎ፣ ብዙ አይነት ብዙ ፎቶዎች ውስጡ ይገቡበታል። በዚህ መልክ አለ። ኦ እዚህ ጋር ልብስ ማንጠልጠያ ኮድ ዳውን አንተሷ ውሃ መጠጫ ናት። ብዙ ጊዜ የእግር መንገድ፣ የተለያዩ ቦታዎች ስትሄድ ጉዞ ላይ በተለይ እች ይዘነ ሄደ። እንደምታየው ነው። ይህ ፒያኖ በጣም ለየት ያለ ነው። በእርግጥ የቅርብ ነው ይሄ፣ በጣም ኦልድ አይደለም። ዲዛይኑ ነው ኦልድ። ኖታው ማስቀመጫ መሰለኛ አይደለ በጣም የሚያምር ነው። አሁን ድረስ ይሰራል። ሶኬት ይፈልጋል። ለዛ አሁን ብዙ ጊዜ ሲመጨስ ቢፈልግ ዝች ጋር ሰዓት፣ የዱሮ ቤት ሲቀዘቅዝ ታሪከኛ ሰው ነህ። ዘጋጅተለታል እንጨቶቹ አሁን ለዚህ በጣም አሪፍ ምንድን ነው ባክ ደግሞ ቤት እንደምታየው አሁን እዚ ጋር መመገቢያ ቴብል ነው እዚ ጋር መጠጣት ስትፈልግ ይኸው እየተቀዳ ይጠጣል ማለት ቼርስ ነው በቃ ይቀዳል ለያ ዘመናችን እዚ ጋ ቼዞች ናቸው እንደፈለግ መጫወት ትችላለህ ከነ ቴብሏ

ምሳውን አእምሮም እነዚህ በናስ የተሰሩ ናቸው። ያረ በጣም የራስጌ መብራት፣ በጣም በጣም በጣም አንተ ራስህ። አምፖል እዚሁ ላይ የነበረ ነው አምፖሉ። ዘመናዊ ናቸው። ሲበራ ደሞ የሚሰጠክት ሆን ደስ ይላል። በጣም የተለየ አይነት ነው። በጣም በጣም ሀይሌ በጣም ቆንጆ ነው። ይሄ ራስህ በሰም በበርኖስ። አዎ፣ በጣም ከመሬቱ ጀምሮ ኦልድነቱ፣ ሁሉ ነገሩ በቃ ደስ ይላል። በጣም በጣም። ይሄ ደግሞ ባለ ጋዜጣው ግርግዳ ነው። አዎ፣ በምታየው ጋዜጣ እነዚህ የዘጠናዎቹም የሰማንያ አደባቅ ነው ጋዜጦች። አለምማ ሲኮራሱ ይላል ዜና ማንበብ የለመድኩት ግርግዳ ላይ ያለውን የተለጠፈ ጋዜጣ እሱን ከማንበብ ነው የጀመርኩት እኮ ይላል። እና በጣም በጣም ትልቅ ትዝታ ያለው ቦታ ነው። በጣም አንድ ፎቶን ውሰድ እንደዚህች

በቅድሚያ ስላየኋቸው በጣም ደስ ብሎኛል። ሁላችሁ ነው እናመሰግናለን፣ አስታዋቀን ያው እንግዲህ ከሱ ስጀምር ኪራ ይባላል እና አሪፍ ነው ከአለባበሱ ቤል ሱሪ ከእኛ ጋር በክሩ የሚሰራ ነው። ያኔት ትባላለች። ያው እንግዲህ ከዚህ በፊትም ሁለት ዓመት አብራን እየሰራች ነው። በጣም ጎበዝ ናት። ያው እሷም ሜላት ትባላለች። በቅርቡ ነው ከእኛ ጋር የተቀላቀለችው። ዳዊት ይባላል። ዳዊት እንግዲህ ፋዘር ቤት ከዚህ በፊት ሲሰራ የነበረ ሰው ነው። ተዋናይም ነው። ያው እንግዲህ ኦልዱ ወዶ ነው ያ ዘመን እንዳያችሁት አሁን በጣም አስፍተ ነው ምናምን፣ በአዲስ መልኩ ቆንጆ አርገን ጀምረናል። በጣም ብዙ ክሊፖችን፣ ድራማዎችን፣ የተለያዩ ነገሮችን በመስራት ይታወቃል። አሁን ደግሞ ይበልጥ ቆንጆ አርጎ ለመስራት ተዘጋጅቶ ጀምሯል። ያው እኔም በአክቲንግ ነው የምሰራው እና ያ ዘመን ላይ ቆንጆ ነገር ይዘን ለመምጣት እየጣርን ነው። እንግዲህ በአሪፍ ነገር ጠብቆናል። አንቺ እንዴት ነው ወደ ድሮ ነገር የተሳብሹ ኦልድ ነገር ከእነ አለባበሳቸው ከሁሉ ነገር በጣም ነው ደስ የሚለኝ አባቴ በጣም ሙዚቃ ያዳምጥ ነበር እና ድሮ እነዛ ነገሮች እየሰማው ስላደኩኝም ይሁን ብቻ ብዙ ነገሮች ይስቡኛል ኦልድ ነገሮች እና በጣም ነው የምወደው እና ያኔ እዚህ ስትመጣ አይ ስለነበረ ይዘሽኝ ሂጂ ምናምን አልኩኝ ኃይሌም እንግዲህ ፈቃደኛ ሆኖ ወደዚህ ተቀላቅዬ አሪፍ ነገር እየሰራ ነው ያንቺ ደግሞ እሱ ወደ ኦልዲስ የመሳበሽ ነገር እንስማ። እኔ ኦልዲስ ነገር ደስ ይለኝ ነበር። መጀመሪያም ቲክቶክ ላይ ነበረ ያየሁት እና መንገድ ላይ ሲሰሩ ብዙ ጊዜ አያቸው ነበር፣ ይመጣልኝ ነበር እና ደስ ይለኛል እንደዚህ አይነት ነገር እና በዛ ነው የተነሳሳውት። እኔ ተዋወቃችሁ ከያዘምን ጋር በቲክቶክ ነው። ሁለት ሴቶች ነበሩ አይደለም። እና ደግሞ የራሷን ስራዎች ከዚሁ ካርቱ ጋር ያለ የሆነ ስራ ጀመረ። ተመቻችሁ? በጣም ጥሩ። እንግዲህ እነሱ ወደዚህ ሲመጣ መጀመሪያዎችን